ነጸብራቅ ጳውሎስ ከሥራ ፈትነት መለያየትን ለምን አዘዘ? ጳውሎስ ለአማኞች ምን ምሳሌ ትቷል? ክርስቲያኖች ሥርዓታማ ያልሆኑትን እንዴት መያዝ አለባቸው? ጳውሎስ ስለ ሥራ ፈትነት ምን ማስጠንቀቂያ ሰጥቷል? ጳውሎስ ለዳቦ መሥራትን እንዴት ገለጸ? ምዕመናን መልካምን በመሥራት የማይታክቱት ለምንድን ነው? አንድ ሰው የጳውሎስን መመሪያ ካልተቀበለ ምን ይሆናል? እንጸልይ። ጌታ ኢየሱስ ሆይ፣ ያለ ሥራ ሳይሆን በተግሳጽ እንድሄድ እርዳኝ። በፊቴ ያቀረብከውን መልካም ምሳሌዎች እንድከተል አስተምረኝ። በትጋት ለመስራትና ላለመትታከት እጆችን አበርቱ። ልቤን ከስንፍናና ከስርዓት ኑሮ ጠብቅ። ለሚታገሉት ፍቅርና ትዕግስት ሙላኝ። መልካም ማድረግ ከንቱ እንዳልሆነ በየቀኑ አስታውሰኝ! ለክብርህ የእጄን ሥራ ትባርክ ዘንድ አምናለሁ። ሁለተኛ ቆሮንቶስ 3 ስድስት አንድ ሶስት እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱ ኪዳን አገልጋዮች እንድንሆን ብቁዎች አደረገን። ምክንያቱም ፊደል ይገድላል፣ መንፈስ ግን ህይወትን ይሰጣል። የአዲሱ ኪዳን የላቀ ክብር እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም? ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ የከበረ ይሆን? ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋራ ሲወዳደር ክብር የሌለው ሆኗል። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረውም። እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለንም።